እንግዲህ ውድ ተሳታፊቻችን ዩኒት ፎር ላይ በነበረን ቆይታ ሶስት ዋና ዋና ቁልፍ የሆኑ የፕሮብሌም ሶልቪንግ ስኪሎችን አይተናል። የክሪቲካል ቲንኪንግን፣ ክሪቲቪቲን ኢኖቬሽንን፣ በመጨረሻ የዲሲሽን ሜኪንግ ስኪልን አይተናል ማለት ነው። እንግዲህ አሁን በዩኒት ፋይቭ በሚኖረን ቆይታ የወርክ ኢቲክስ ስኪልን እናያለን። ወርክ ኢቲክስ ስኪል ላይ በዋነኝነት ሶስት ቁልፍ የሆኑ የወርክ ኢቲክስ ስኪሎችን እናያለን። በመጀመሪያ የምናየው የታይም ማኔጅመንት ይሆናል። ቀጥሎ ፕሮፌሽናሊዝም እናያለን፣ እንትን ፋይናሊ የኢኒሽቲቭ ስኪል እናያለን ማለት ነው። ሶ ይህን የታይም ማኔጅመንትን ከመጀመራችን በፊት እስቲ አንድ የብሬን ስቶርሚንግ አክቲቪቲ ይኖረናል። እባካችሁን ውድ አስተባባሪዎች፣ የዚህ ስልጣን አሳታፊዎች ይህን አክቲቪቲ እንዲሰሩ ያግዟቸው። ይሄን አክቲቪቲ ለመስራት ሶስት ደቂቃ ይኖረናል። አክቲቪቲው ምንድን ነው? እዚህ ጋር ዩ ሃቭ ሊስት ፋይቭ ታስክስ አምስት ታስኮች አላችሁም በልና፣ የሌሰን ፕላን ማዘጋጀት አለ የግሬዲንግ አሳይመንት አለ ሶስተኛነ ደግሞ የሆነ ሚቲንግ አላችሁ በል ስብሰባ አላችሁም በል፣ በአራተኛ ላይ የትሬኒንግ ማቴሪያችሁን አፕዴት ማድረግ አለባችሁም በል መጨረሻም ኢሜሎች መመለስ አለባችሁ። ሶ እነዚህ አክቲቪቲዎች አሉና፣ ሶ እነዚህን አክቲቪቲዎች አምስት አክቲቪቲዎች እስኪ በእናንተ በእናንተ እይታ ወይም እናንተ ብትሆኑ እንዴት ፕራዮራታይዝ ታደረጓቸዋላችሁ? ራንክ አድርጓቸው፣ የቱ ይቅደም፣ የቱ ይከተል፣ ለምን ዊዘሪዝም ማለት ነው። ፕሊስ ራንክ ታስክ ፍሮም ሞስት ቱ ሊስት ኢምፖርታንት ቤዝድ ኦን ርጀንሲ ኢምፓክት፣ ባላቸው ርጀንሲ እና ኢምፓክት እነዚህን አምስት አክቲቪቲዎች ሊስት አድርጓቸው። ሊስት ግን ስናደረግ ዝም ብለን ሳይሆን ዊዝ ሪዝን ነው ፕራታይዝ ማድረግ ያለብንና ከዛ ሊስት ካደረግን በኋላ ያንን ኦርደር ለምን እንደሰጠን እስቲ አጠገባችን ላለ የዚህ ስልጠና ተሳታፊ ሼር እናደርግ። ይሄን አክቲቪቲ ለማድረግ ሶስት ደቂቃ አለን። እናመሰግናለን።

እሺ፣ በጣም እናመሰግናለን ውድ ተሳታፊዎች። ሶ እነዚህን አክቲቪቲዎች አይ ቲንክ በራሳችሁ እንትን ራንክ አድርጋችኋል ብዬ አስባለሁ። ሶ ሁሌም ስራዎች እጃችን ላይ በጣም ብዙ ስራ ሊኖር ይችላል፣ ግን ያንን ስራ አንድ ሰው መቼም ማለት ሁለት፣ ሶስት፣ አራት ስራ በአንድ ሊሰራ ስለማይችል የግድም ማድረግ ያስፈልጋል፣ ፕራዮራታይዝ ማድረግ ያስፈልጋል። ራንክ በስራው እርጀንሲ እና በስራው እንትን አንጻር አይተን፣ ኢምፓክቱ ምንድን ነው? ይሄን ስራ ዛሬ ብሰራው ምንድን ነው ኢምፓክቱ ነገስ ብሰራው እያልኩኝ፣ እነዚህ የስራውን ኢምፓክት እና የስራውን አርጀንሲ ይያየን። በጣም እርጀንት የሆነው ቀድመን እንሰራ እንችላለን። ኢምፓክቱ በጣም ከፍተኛ ከሆነ ቀድመን እንሰራ እንችላለን። ኢምፓክቱ የአንድ ስራ ብዙም ካልሆነ እና በጣም አርጀንት ካልሆነ ከሆነ ጊዜ በኋላ ቀስ ብለን እንሰራ እንችላለን ማለት ነው። ስለ ታይም ማኔጅመንት ስናወራ ታይም ማኔጅመንት ኢዝ ቬሪማች ኢምፖርታንት ፕሮዳክቲቪቲን ለመጨመር ያስቀመጥነውን ግብ ያቅድነውን እቅድ ለማሳካት ታይም ማኔጅመንት በጣ ኢምፖርታንት ነው። ታይም ማኔጅመንት ኢዝ ኢሴንሻል ፎር ማክሲማይዚንግ ፕሮዳክቲቪቲ አስ ዌል አስ ፎር አችቪንግ አወር ጎል ኢፊሸንትሊ። ታይም ማኔጅመንት ብለን ስንል ምንምን ያካታል? እቅድን ማቀድ ካቀድም በኋላ አክቲቪቲዎች ይኖራሉ። እነዚያን አክቲቪቲዎች ለመስራት ደግሞ ፕራታይዝ ማድረግ ታስክን የቱ ይቅደም የቱ ይከተል የሚለውን ፕራታይዝ ማድረግን እያንዳንዱ አክቲቪቲ ከለየንና ፕራታይዝ ካረግን በኋላ እያንዳንዱ አክቲቪቲ የሚፈልገውን ታይም አሎኬት ማድረግ። ሶ ያንን ካረግን ምናልባትም የስራዎችን መዘግየትን አንዳንድ ላይ አላስፈላጊ የሆኑ ጭቅቶችን ማስወገድ ይቻላል። ስለዚህ ታይም ማኔጅመንት ማለት በአጭሩ ቅድም አቀድ ፕላስ ታስኮችን ፕራይቬታይዝ ማድረግ እንዲሁም እያንዳንዱ ታስክ ወይም ስራ የሚፈልገውን ሰዓት ማስቀመጥ በዛ መሰረት ደግሞ መተግበር ነው ማለት ነው። ስለዚህ ጥሩ የሆነ የታይም ማኔጅመንት እስኪል ካለን ዴድላዮችን አቮይድ ማድረግ እንችላለን። እንዲሁም አላስፈላጊ የሆነ ብዙ ጊዜ ዴድላይን ላይ ስንደርስ የሚኖረውን ስትረስ አቮይድ ማድረግ እንችላለን ማለት ነው። እንዲሁም ብዙ ጊዜ አንድን ስራ ስንሰራ ጥሩ የሆነ ታይም ማኔጅመንት ከሌለንና ልክ ዴድላይኑ ሲደርስ ከሆነ በጣም እንደዋጣው የስራው ኳሊቲ ላይ ኢምፓክት ይኖረዋል ማለት ነው። ስለዚህ በአጠቃላይ ባይ ማስተሪንግ ታይም ማኔጅመንት፣ የታይም ማኔጅመንትን በደንብ ማስተር ማድረግ ጥሩ የሆነ የታይም ማኔጅመንት ስኪል ዴቨሎፕ በማድረግ በስኬጁል በመንቀሳቀስ ሰዎች ዴላይናቸው ላይ ፎከስ ማድረግ ይችላሉ። በጣም ብዙ ሪስፖንሲቢሊቲዎችን አቶ ታይም ማወጣት ይችላሉ። ስለዚህ በአጠቃላይ ባይ ማስተሪንግ ታይም ማኔጅመንት ኢንዲቪጁዋል ስካን ኢናንስ ዴር ፎከስ ዴር እሶካን ባላንስ ፕ ስፖንሊ ሪስፖንሲቢሊቲ ለምሳሌ እንዳሰጣኝ ስልጠና መስጠት ሊኖርባቸው ይችላል። ሰምፕላ ማዘጋት ሊኖርባቸው ይችላል። የተማሪዎችን ውጤት ኮሬክት ማድረግ ወይም ማድረም ሊኖርባቸው ይችላል። ስብሰባ ሊኖራቸው ይችላል። ኢሜይል የምትመልሱት ይኖራል። ዩሜልሃ ዲረንት ታስክስ እነዚህን ታስኮች በተሻለ ጥራት ለመስራት እና በተቀመጠው ጊዜ ለመጨረስ። የግድ አሁን ላይ ያለንን ሰዓት በትክክል ማኔጅ ማድረግ በጣም ኢምፖርታንት ነው ማለት ነው። ስለዚህ በአጠቃላይ የታይም ማኔጅመንት ውስጥ ኮር የሆኑ ሰዎች ኢንክሉድስ ሴቲንግ ክሊር ፕራዮሪቲስ ሁሌም ስራዎች ስንሰራ ፕራሪታይዝ ማድረግ አለብን። ፕራሪታይዝ ማድረግ ማንችል ከሆነ ሁሌ ለምሳሌ አስር ታስኮች ቢኖሩኝ ፕራሪቲ ካልሰጠዋቸው የሆነ ሰዓት ላይ ማስበው አስሩን ማለመስራቴን ነው እንጂ ፎከስድ ሆኜ አንዱ ላይ በትኩረት ሰራ መስራት ልቸገር እችላለሁ። እና ስለዚህ ሀፍ ቱ ሴት ክሊር ፕራዮሪቲ እንደርሶ፣ ሀፍ ቱ ማኔጅ ዲስትራክሽንስ። ታይም ማኔጅመንት ላይ አንደኛው ችግር ዲስትራክሽን፣ ከዕቅድ ውጭ የሆኑ አሁን ላይ የምንሰራውን አክቲቪቲ ዲስትራክት የሚያደርጉ ነገሮች ነዋሉ እና ይህንም ማኔጅ ማድረግ ያስፈልጋል። እንደርሶ የተለያዩ ትሎችን በመጠቀም የምንሰራውን ስራ ኦርጋናይዝ ማድረግ የተለያዩ ፕላኒንግ የተለያዩ የፕራዮሪታይዚንግ ትሮችን አፕላይ በማድረግ ኢፌክቲቭሊ ማኔጅ ማድረግ ያስፈልጋል ማለት ነው። ለአንድ በቲቤት ካየን ፎር ቲቤት ትሬነርስ ለአንድ የቲቤት አሰልጣኝ ታይም ማኔጅመንት በጣም ኢምፖርታንት ነው። ቢኮዝ ታይም ማኔጅመንት ላይ ፎከስ ማድረግ ታይማችን በትክክል ማኔጅ ማድረግ ማንችል ከሆነ ኳሊቲ የሆነ ትሬኒንግ ሊቨር ማድረግ ያለብንንም ኃላፊነት በትክክል መውጣት ልንቸገር እንችላለን ማለት ነው። ስለዚህ በአጠቃላይ ጥሩ የሆነ የታይም ማኔጅመንት ያለው አንድ አሰልጣኝ ያለበትን ኃላፊነት ባላንስ ማድረግ ይችላል። ለምሳሌ አንድ ቲቤት የቲቤት አሰልጣኝ ማሰልጠን አንድ ኃላፊነት አለበት፣ መዘጋየት አለበት ራሱን ላይ ፕሮፌሽናል ዴቨሎፕመንት ላይ መስራት አለበት፣ ቢ ጥናትና ምርምሮችን ማካሄድ አለበት፣ የማህበረሰብ አገልግሎት መስራት ሊኖርበት ይችላል፣ እና እነዚህ ነገሮችን ወይም እነዚህን ታስኮች በትክክል ማኔጅ ለማድረግ ታይም ማኔጅመንት በጣም አስፈላጊ ነው። ፕራዮታይዝ ማድረግ ያለንን ጊዜ በአግባብ አሎኬት ማድረግ ኢምፖርታንት ነው ማለት ነው። ስለዚህ በአጠቃላይ ጊዜያችንን በትክክል ማኔጅ በማድረግ የተሻለ የቲችንግ ለርኒንግ ኤክስፔሪንስ እንዲኖር ማድረግ እንችላለን። ዴድላይኖችን ሚት ማድረግ እንችላለን። ጥሩ የሆነ ስትራክቸር የሆነ ኦርጋናይዝ የሆነ ኢንቫይሮንመንትን መፍጠር እንችላለን። በአጠቃላይ ይሄን በማድረጋችን ጥሩ የስልጠና ሁኔታ መፍጠር፣ ኳሊፋይድ የሆኑ ሰልጣኞችን ማፍራት፣ ፕላስ ኢፌክቲቭሊ የትሬኒንግ ፕሮግራሞችን ፍላጎት ማሟላት እንችላለን ማለት ነው። በቲቤት ኮንቴክስት ሌላው እዚህ ታይም ማኔጅመንት ላይ የምናየው ሜን ፓርት ኢዝ አባውት ቴክኒክስ ፎር ኢፌክቲቭ ፕላኒንግ አንድ ፕሮታይዚንግ ታስክ ኢፌክቲቭሊ ስራን ለማቀድ እና ስራን ፕራዮራታይዝ ለማድረግ የተለያዩ ቴክኒኮችን ወይም ሞዴሎችን መጠቀም እንችላለን ማለት ነው እና እዚህ ጋር የመጀመሪያ የምናየው የኤዘን ሃወር ማትሪክስን ይሆናል። እና ኤዘን ሃወር ምን ብሎ ነው ያሰበው? ታስኮችን በአራት ነው የከፋፈላቸው። በአራት ሲከፍል ከምን ተነስቶ ነው? ቤዝዶን ኤርጀንሲ እና ኢምፖርታንስ ኢምፖርታንስ። አንዳንዴ አንድ ስራ እርጀንት ሊሆን ይችላል፣ በጣም እርጀንት ላይሆን ይችላል። አንድ ስራ በጣም ኢምፖርታንት ሊሆን ይችላል። አንዳንዴ ደግሞ በጣም ኢምፖርታንትም ላይሆን ይችላል። ስለዚህ አንድ ስራ ኦኬ፣ በጣም ኢምፖርታንትና እርጀንት ከሆነ ራስ ስራው ኦኬ፣ ዱዊት ነው ታስክስ ዊዝ ዴድላይንስ አር። በዚህ ኬስ ለምሳሌ በጣም ኢምፖርታንትና እርጀንት ከሆነ ዱዊት ነው። በጣም ኢምፖርታንት ግን ደግሞ እርጀንት ካልሆነ ይህ ስራ ኢምፖርታንት ነው ግን ደግሞ አስቸኳይ አይደለም። ስለዚህ ማድረግ እንችላለን ይሄን ስራ ለሌላ ጊዜ ስኬጁል ማድረግ እንችላለን ማለት ነው። ሶ ኢፍ ኢት ኢዝ ኢምፖርታንት ኤን ኢፍ ኢትስ ኖት አርጀንት ስኬጁል ኢት ፎር አዘር ታይም። ሌላ ኢፍ ኢትስ ኖት ኢምፖርታንት በት ኢት ኢዝ አርጀንት በጣም ክሪቲካል ኢምፖርታንት አይደለም፣ እኛንም ላይፈልግ ይችላል ያን ያህል፣ ግን ደግሞ አርጀንት ከሆነ በስራችን ያሉ ሌሎች ሰዎች ዴሊጌት ማድረግ ዴሊጌት ማድረግ ዴሊጌት አርግ ነው። ሌላ ኢምፖርታንትም ካልሆነ እርጀንትም ካልሆነ እንዲህ አይነት ስራዎችን ዲሊት አርጉ ብሎ ይላል ማ አዘንሃወር። ስለዚህ በአዘንሃወር ማስሊክ መሰረት ኢምፖርታንትና እርጀንት ከሆነ ዱኢት ነው። ኢምፖርታንት በትኖት እርጀንት ካልሆነ ስኬጁል ኢት ፎር ር ታይም ኦር አነደር ታይም። ኢፍ ኢት ኖት ኢምፖርታንት በትፊት እርጀንት ዴሊጌት አርጉ ሌሎች ሰዎችን ወክል አሰራ፣ ወይም ለሌሎች ሰዎች እንዲያግዙ ስጥ ሊሆን ይችላል ግን ደግሞ ምንም ኢምፖርታንትና እና አርጀንት ካልሆነ ዲሊት አድርገው ነው። ሌላው ቴክኒክ የስማርት የሆነ ጎል ሴት ማለት ሁሌም ጎል ስናስቀምጥ የምናስቀምጠው ጎል ወይም የምናስቀምጠው ግብ ሽራቱ ቢ ስማርት። ያው ስማርት ማለት ኤስ ፎር ስፔሲፊክ፣ ኤም ፎር ሜዥረብል፣ ኤ አቴነብል፣ አር ሪያሊስቲክ፣ ኤን ቲ ዝ ታይም ባውንድ። ሶ ስለዚህ ሁሌም አንድን ጎል ስናስቀምጥ ስፔሲፊክ መሆን አለበት ክሊርሊ ምን እንደሚሰራው ስራው ኢፌክቲቭሊ ለመስራት ምን ምንድን ነው የሚሰራው የሚል ነገር በትክክል ፕላን ማድረግ አለበት። ፕላስ ሜጀረብል መሆን አለበት ኢንተርምስ ኦፍ ሜቢ ዲፈረንት ሜርመንትስ ሜር ሊደረግ የሚችል መሆን አለበት። እነርሶ አቺቨብል መሆን አለበት፣ ልንደርስበት የምንችለው ያን ግብ ልንመታው የምንችለው መሆን አለበት። አደርዋይስ ምኞት እንጂ ግብ ሊሆን አይችልም። ሌላው ሪሌቨንት መሆን አለበት፣ ጠቃሚ መሆን አለበት። ፕላስ ሁሌም ጎርስ እናስቀምጥ ሽላፍት ታይም ባውንድ። በዚህ ጊዜ ጊዜ ውስጥ ይሄን ይሄን አደርጋለሁ ብዬ ማለት አለብኝ። ስለዚህ ሰው ሁሌም ጎል ስናስቀምጥ ስፔሲፊክ መሆን አለበት ነው ይሄ። ሌላው ለኢፌክቲቭ ታይም ፕላኒንግ የሚያግዝ ቴክኒክ ነው ማለት ነው። ሌላው ታይም ብሎኪንግ፣ ይሄ ብዙ ጊዜ ፕሮግራም ማውጣት እንደማለት ነው። ስለዚህ ጋር እንደምያ ብናየው ቀኖችን ዘርዝረን ከዛ በቀነ ውስጥ ያለ ሰዓት እንዘረዝር እና በዚህ ጊዜ በዚህ ቀን ከዚ ከዚ ይሄን አደርጋለሁ ከዚ ከዚ እያልኩኝ ልክ በተለምደው በተለመደው ትራዲሽናል ዌይ ምናልባትም ሊሆን ይችላል። የታይም ስኬጁል ማውጣት ሌላኛው ቴክኒክ ነው ማለት ነው። ሌላው ቶዶ ሊስት ለምዛ የተዋጣቱ ስንገባ እቅድ አለን። እቅዳችን ለማሳካት ደግሞ የሚያስፈልጉ አክቲቪቲዎች አሉ። አክቲቪቲዎችን በዚህ መልኩ አክቲቪቲ አን ይሄን ይሄን አደርጋለሁ ብለን በመዘርዘር ዝርዝሩ በማስቀመጥ ታይም ማኔጅመንታችንን ኢፌክቲቭ ማድረግ እንችላለን ማለት ነው። ሌላው ፕራዮሪታይዜሽን ቴክኒኮችን በመጠቀም ቅድም እንዳየነው አንዳንዴ ሁሉም አክቲቪቲ አርጀንት ላይሆን ይችላል። ሁሉም አክቲቪቲ ኢምፖርታንት ላይሆን ይችላል። ስለዚህ ይሄን የኤቢሲ ሜተድን በመጠቀም አክቲቪቲዎችን ፕራይታይዝ ማድረግ ይቻለ። ኤ እዚህ ጋር እንደምታዩት ቦልድ በጣም ሀይሊ ኢምፖርታንት ነው፣ ኢምፓክቱም ሲግኒፊካንት ነው እና በጣም አርጀንት ሊሆን ይችላል። ስለዚህ እዚህ ጋር ሀይ ፕራሪቲ እና ቨሪ ኢምፖርታንት ሜጀር ሲግኒፊካንት ከሆነ ቅድሚያ ኤ ብለን እንሰራዋለን። ቀጥለን ኢምፖርታንሱ ሚዲየም ላይ አለ፣ ሲግኒፊካንሱ ሚዲየም ምናም ከሆነ ቢ ንደን፣ ፋይናሊ ሲ እንደምታዩት ሳይዟም ትንሽ ናት። ሎ ፕራዮሪቲ ሌስ ኢምፖርታንስ እና ሲግኒፊካንስ ማይነር ከሆነ በዚህ ወይ በኤቢሲ ሚት ተጠቅመን አክቲቪቲዎችን ፕራዮራታይዝ ማድረግ እንችላለን። ስለዚህ ና የፕራዮራታይዜሽን ቴክኒኮችን በመጠቀም ታይምናችንን በትክክል ማድረግ እንችላለን ማለት ነው። ሌላው ና ብዙ የተለመደው የጋንት ቻርት ሜትር ነው። እዚ ጋር ታስኮችን እንዘረዝራለን፣ ደን እዚጋ አክቲቪቲዎችን እንዘረዝራለን። ከዚህ ድረስ ለምሳሌ ድል እያደረግን ብዙ ጊዜ ጥናትና ምርምር ስንሰራ እንጠቀመዋለን። እንዲ ሜትድ ና በዚህ ወይ እስኬጁል ማድረግ ታስኮችን በመዘርዘር ጥናትን በመዘርዘር እስኬጁል ማድረግ እንችላለን ማለት ነው። ሌላ የፖሞዶር ቴክኒክ ነው። ኤፌክቲቭ ታይም ማኔጅመንት። ይሄ ምንድን ነው? ስራዎችን ስሰራ አንድ ሰው ብዙውን ጊዜ ረዥም ሰዓት አንድ ስራ ላይ ፎከስ አድርጎ ሲሰራ ሊደክመው ይችላል። ንደላይ ስለዚህ ምንድነው ይሄ ቴክኒክ የሚለው የሆነን ስራ እንሰራለን ለሆነ ለተወሰነ ደቂቃ ደን በመሀል እናርፋለን እንቀጥላለን። ስለዚህ ጋር ዲሳይድ ወን ታስ ዳት ዩ ኒድ ቱ ዱ እዚ ጋ እንላለን። ደን ሴት ታይምር ፎ ሚኒት ታይምር ሴት እናደርጋለን ከዛ እንሰራለን ስራውን ከስራን በኋላ ስቴክ ፋ ሚኒት ብሬክ እንደን አፍተር ዳት ፎ ሳይክል ታስክስ ብሬክ ማድረግ ስለዚህ ምንድነው አክቲቪቲን እንለያለን።

ሊያግዘን ይችላል። ለማድረግ ምን እናደርግ የሚለውን በተመለከተ በተሻለ መጠን ዴድላይን አቮይድ ለማድረግ ዊሀፍ ሴት ክሊር ዴር ላይንስ ስራዎች የሚሰራበት ወቅት ዴርላይኖችን ክሊር ማስቀመጥ ያስፈልጋል። እንዲርሶ ታስኮችን ከፋፍለው ማስቀመጥ። አንዳንዴ ትልቅ ታስክ ሰፋ ያለ ታስክ ወይም ጊዜ ብዙ ጊዜ የሚፈልግ ታስክ ቢኖር እጃችን ላይ በአንድ የሁሉ ስራ ስለማንችል ያንን ታስክ ማድረግ አለብን የግድ መከፋፈል አለብን። ሰፋ ያለውን ታስክ ብሬክዳውን አድርገን። እስከ ስፔሲፊክ ታስክ ከለየም በኋላ አት ታይም ፎከስ የምናደርገው ዘ ስፔሲፊክ ታስክ ስለሚሆን ስራዎችን በተናንሹ መካፋፈል በጣም ኢምፖርታንት ነው ማለት ነው። ሌላው የተለያዩ የታስክ ማኔጅመንት ሲስተሞችን መጠቀም ቢ የኦንላይን ራሱ ላይ ጎግል ካላንደር አለ። እንዲህ አይነት ቱሎችን መጠቀም ታስካችን ማለት ማድረግ እንችላለን። ፕራታይዚንግ ታስክ ታስካችን ፕራታይዝ ማድረግ እንደ ኢምፖርታንሳቸው እንደ አርጀንሲያቸው ቅደም እንዳየ ነው ታስኮቻችንን ፕራታይዝ ማለት ጥሩ ነው። ሌላው አቮይዲንግ መልቲ ታስኪንግ፣ ይሄ በነገራችን ላይ የስራውን ኳሊቲ ላይ ችግር ሊያመጣ ይችላል። ታይም በጣም ብዙ ስራ እንስራ ብለን ካን አንድ ሩም ስለምንችል እንደያ ነገሮች ዲላይ ይፈጥራሉ ማለት ነው። ሌላው ሴት ታይም ሊሚት ስለ ያ ያንዳንዱ አክቲቪቲ ታይም ሊሚት ማስቀመጥ፣ ዲስትራክሽኖች ካሉ እንደዛ ዲስትራክሽኖችን ኤሊሚኔት ማድረግ አቮይድ ማድረግ ስራውን በምንሰራበት ወቅት የሚረብሹ ነገሮች ስራው ላይ መዘግየት እንዲፈጠር የሚያደርጉ ነገሮች ካሉ እንደዛ ኤሊሚኔት ማድረግ ሬጉላርሊ ያንን ደግሞ ታስክ ሪቪው ማድረግ የደረስኩ ምን ቀረኝ እንደ ላይክ ቫሌት ማድረግ በጣም አስፈላጊ ነው። ፕላስ ፕሪፔሪንግ ፎር ኮንቴኒንስ ያልታሰቡ ነገሮች ሊኖር ስለሚችሉ ለነዛም ዝግጁ መሆን አስፈላጊ ይሆናል። እነዚህ ቴክኒኮች እነዚህን ቴክኒኮች በመጠቀም የስራ ላይ ዲላይን አቮይድ ማድረግ እንችላለን ማለት ነው። ሌላው በታይም ማኔጅመንት ላይ ኮመንላይ የተለመዱ ችግሮች ምንድን ናቸው የሚለውን ስናይ ብዙ ጊዜ ስራዎችን እየሰራን ቀድመን ሳንሰራን ቀር እና ዴድላይን ላይ በጣም ልንሯጥ እንችላለን። እና ታት ኢዝ ፕሮክራስትሬሽን ፕሮክራስትሬሽን ማለት ምንድን ነው? ብዙውን ጊዜ ዴድላይን ላይ እስከ ዴድላይን ድረስ ሳንሰራን ቆይ እና ልክ ዴድላይን ላይ በጣም ለመጨረስ መጣደፍ። አይ ቲንክ ይህ ብዙዎቻችን ግን ላይ የተለመደ አይነት ችግር ነው። ሳንሰራን ቆይን ቆይና ልክ ዴድላይን ላይ ራሽ ማድረግ። ይሄ ምናልባትም የስራው ኳሊቲ ላይ ተጽዕኖ አለው። ስለዚህ ዲላይንግ ታስክ ኦ ዲሳይዲንግ አንቲል ላስት ሚኒት፣ ይሄ እንዲህ አይነት ችግሮች ብዙውን ጊዜ ምን ይፈጥራሉ? ልክ ባለቀ ሰዓት ፊር ይፈጥራሉ፣ ሞቲቬሽን እንዲቀንስ ያደርጋሉ፣ ሰዎች እንዲጨነቁ ሊሆን ይችላል። ስለዚህ እንዲህ አይነት ችግሮች ለሜዲድ ቱ ኢንክሪዝድ ስትረስ ሎወር ኳሊቲ ኦፍ ወርክ ሶ ይሄ አንድ ችግር ነው ማለት ፕሮክራስትሬሽን፣ ያ ማለት ስራ ሳንሰራን ቆይና ልክ ደር ላይ በጣም ራሽ በጣም ራራጥ። ሌላው ፕሮፐር ፕራይታይዜሽን ነው ማለት ስራዎችን ፕራይታይዝ ስናደርግ በትክክል ፕራይታይዝ አለማድረግ፣ ስራዎችን በትክክል ኢምፖርተንሳቸውን አለመለየት፣ አርጀንሲያቸውን አለመለየት አለመቻል ሌላው ችግር ነው። ሰምታይምስ ዊዛውት ሰምታይምስ በጣም ሎ ኢምፓክት ላላቸው ብዙም እርጀንት ላልሆኑ ታስኮች ረዥም ሳሰተን ፋይናሊ ኢምፖርታንት የሆነውን ስራ ሳንሰራ ልንገኝ እንችላለን። እና ፑር ፕራታይዜሽን ሌላው የታይም ማኔጅመንት ውስጥ ያለ ችግር ነው። ሌላው ላኮ ፕላኒንግ፣ ብዙ ጊዜ ቀድሞ ስራን ስንሰራ አለማቀድ፣ ታስኮችን አለመለየት፣ ግልጽ ያልሆነ ፕላን ግልጽ የሆነ ፕላንን ዴቨሎፕ አለማድረግ፣ ለዚም ስኬጁል አለማውጣት አንዱ ችግር ነው። ሶ ዊዛውት ፕላን ኢትስ ኢዚ ቱ ሉዝ ታክሊንግ ኦር ዋት ኒድስ ቱ ቢ ደን ኤን ዌይን ስለዚህ ሳምንታይምስ የምንሰራውን ካላወቅ ቀድመን ፕላን ካላደረግን ዝም ብለን ጊዜያችን የሰለፍ ልንሆን ይችላለን ግን ደግሞ በተቃዋሚ በኩል መሰረት ያለበት ስራ ሊሰራ ይችላል እና ፕላኒንግ ኢዝ ቨሪ ማች ኢምፖርታንት አንድ ሰው የት እንደሚሄድ ካላወቀ ከቤቱ ሲወጣ ለምሳሌ ይሄዳል ይሄዳል ይሄዳል እንጂ ሊደርስ አይችልም መድረስ የሚኖረው ቀድሞ ምን ሲኖር ነው እቅድ ሲኖር ነው እና ፑር ፕላኒንግ ኦር ላክ ኦፍ ፕላኒንግ አደር ፕሮብሌም ሌላው ዲስትራክሽንስ ኤን ኢንተርአፕሽንስ አር ዘ አደር ፕሮብሌምስ ኢን ታይም ማኔጅመንት። ታይም ሌት ሳይ ስራን እየሰራን ኢንተርናል ኤክስተርናል ዲስትራክሽኖች ካሉ የሚረብሹ የእኛን ታስክ የሚረብሹ ነገሮች ካሉ እንይን ነገሮች የስራ ኢንቫይሮንመንትን ይረብሻሉ። ለምሳሌ ስራዎችን እየሰራን ሰምታይምስ ሳናስበው የሆነ ሶሻል ሚዲያ ውስጥ ገብተን የሆነ ነገር እና ያለ እያለ እያለ ሳናውቀው ስራው ሳይሰራ ሊቀር ይችላል እና ስራውን ዲስትራክት የሚያደርጉ ነገሮችን ኢንተራፕት የሚያደርጉ ነገሮችን በተቻለ መጠን አቮይድ ማድረግ ያስፈልጋል ማለት ነው። ስለዚህ ዲስትራክሽንስን ኢንተራፕሽን ሳ ዳደር ኮመን ፕሮብሌምስ ኢን ታይም ማኔጅመንት። ሌላው ፑር ታይም ኢስትሜሽን፣ አንዳንድ ላይ አንድ ስራ በጣም ረዥም ሰዓት ይፈልግና ወይም ስራውን በትክክል ባለማወቅ ሊሆን ይችላል። ከዲፈረንት ሪዝንስ ተገቢውን ሰዓት አለመስጠት፣ ስቲሜት ስናደርግ በትክክል ስቲሜት አለማድረግ፣ ለምሳሌ ረዥም ሰዓት የሚፈልግ ስራ አጭር ጊዜ መስጠት ቢ አጭር ጊዜ እንደሚፈልግ ስራ ረዥም ጊዜ ብሰ ሊሆን ይችላል። ይህ አንድ ችግር ነው። ሚስጀጂንግ ሀው ሎንግ ታስክ ል ቴክ ኮምፕሊት ካሊርት ቢ ሚስ ዴት ላይ አንዳንዴ ረዥም ሰዓት እየፈለገ አጭር ሴት ማድረግ ዴላይን ሚት እንዳናደረገ ያደረገናል። ሳምታይምስ ደግሞ ጊዜው አጭር ሰዓት እየፈለገ ረዥም ሰዓት ሴት ማድረግ ጊዜያችንን ወይም ሰዓታችን እንድናባክን ወይም ሌላ ነገር ላይ መዋል የሚችልን ሰዓት እንድናባክን ሊያደርገን ይችላል ማለት። ስለዚህ ጀስት የታይም ማኔጅመንትን ፕሮግራም ማድረግ በተሻለ መጠን በትክክል ድላዮችንን ኮንተንጀንሲ የሚይዘን በትክክል ሰዓታችን ኢስትሜት ማድረግ አስፈላጊ ነው ነው። ሌላው የታይም ማኔጅመንት ላይ ያለ ችግር ኢንፌክቲቭ ዴሊጌሽን ነው። ምንድነው ይሄ? ሰምታይምስ ስራዎችን ዴሊጌት ስናደረግ ሰዎችን ስራዎች ላይ ስንወክል ወይም ለሰዎች ሌሎች ሰዎች የሆኑ አሳይመንት ስንሰጥ የምንሰጠው ሰው አንደኛ ሬዲ መሆን አለበት ለመጠበል ፣ ሁለተኛ ያንን ስራ ሊሰራው የሚችል መሆን አለበት። ሰምታይምስ ደግሞ በጣም ብዙ ታስክ እጁ ላይ ያለ ግን ኖና ለማለት ሊቀበልን ይችላል። ያ ማለት ግን ሊሰራል ማለት ላይሆን ይችላል እና ሰምታይምስ ዴሊጌሽን ስናካሄድ ወይም ሰዎችን ለሰዎች የሆነን ታስኳሳይን ስናደረግ ይሽራቱ ኢፌክቲቭ ኦኬ። ያ ሰው ጊዜውም ዲሌይ የምናደርገው ሰው እውቀቱም ፍላጎቱም ሊኖረው ይችላል። አዘርዋይስ ኢፌክቲቭ ላይሆን ይችላል። ስለዚህ ሳምታይምስ እንዲህ ዓይነት ነገሮች ስራ ላይ ዲሌይ ሊፈጥሩ ይችላሉ ማለት ነው። ሌላውና ብዙዎቻችን ላይ የተለመደው የታይም ማኔጅመንት ችግር ኢናቢሊቲ ቱ ሰይ ነው። አንዳንዴ ያንን ነገር ማድረግ አንችልም፣ ልንሰራ አንችልም። ሜይ ቢ ጊዜ ላይኖረን ይችላል፣ ወይ ደግሞ ላናቀው እንችላለን ግን ደግሞ ሳንበደ ይሄን ስራ ስሩ ሲለን ኦኬ ብለን እንቀበላለን። እንቀበልና ግን ደግሞ አንሰራው። ስለዚህ ይሄ ኢናይዲ ቱሴ ነው። ሰምታይምስ የማንችለው ከሆነ የት ቤተ ቱሴ ነው የማንችለው። ሜይቢ ሳናቀው ሊሆን ይችላል ሜይቢ ጊዜ ሳይኖረን ይችላል። የማንችለው ስራ ከሆነ እና እንወጣው የማንችል አይነት ከሆነ ዊ ሀብ ቱሴ ነው። ሰምታይምስ መኒ ፒፕልስ መይ ስትራግል ቱሴ ነው እነዚህ ነገሮች

ኮሚኒኬት ማድረግ ይጠበቅብናል ማለት ነው። ስለዚህ አንዳንዴ እዚህ ጋር በምስሉም እንደምታዩት ይሄ ሰው ለዚህ ሰው ለዚህ ሴት የሆነ ሰዓት ይሰጣት ነው እዚህ ጋር ጭንቅላቷ ውስጥ ያለው ነው ነው ልትሰራ አችልም ግን ሽሳይንግ የስ እንዲህ አይነት ነገሮች በታይም ማኔጅመንት ውስጥ ችግር ይፈጣሉ ማለት ነው። ሌላው ላክ ኦፍ ፎከስ የምንሰራውን ስራ ፎከስ ዶሆነ ለመስረፍ አንዳንዴ በጣም በጥሩ ሁኔታ ፎከስ ዶሆነ ስንሰራ በአነሰ ጊዜ ውስጥ ብዙ ነገር ልንሰራ እንችላለን። ሳምታይምስ ደግሞ ዲስትራክሽን ካለ ፎከስ ማድረግ በማንችልበት ሁኔታ ውስጥ ስንሆን ቀንም ሙሉ ስራውን ይዘነ ልሉ እንችላለን። ግን ደግሞ ያ ስራ ላይ ይሰራ ይችላል እና የፎከስ የትኩረት ማጣት ካለ ይሄ አንድ ችግር ነው። ዲፊካልቲ ቱ ሜንቴን ኮንሰንትሬሽን ኦን ዘ ሲንግል ታስክ። አንዳንድ በጣም ብዙ አሳይመንት ካለ እና ፎከስ የምናደርገው አንዱ ላይ ካልሆነ ያንንም ይህን የምናስብ ከሆነ አንዱንም ልንሰራ ለመስራት እንቸገር እንችላለን እና ላኮ ፎከስ ዘ አዘር ፕሮብሌም ሳምታይምስ ላክ ኦፍ ፎከስ ሪዛልት ቢ ቢ ቢኮስ ኦፍ መልቲፕል ታስክስ ሳምታይምስ ሊኖሩ ይችላል። አንዳንዴ በጣም መልቲፕል የሆነ ታስክ ካለን አንዱ ላይ ፎከስ ማድረግ ልንቸገስል። አንዳንዴ ላይ ታስካችን መልቲፕል ቢሆን ብዙ ታስክ ቢኖረን ፎከስ ማድረግ ያለብን አንዱ ላይ ነው፣ ፕላን አድርገን ማለት ነው። ስለዚህ ላክ ኦፍ ፎከስ ታይም ማኔጅመንት ማለት ነው።